ክቡራን የዩቱብ ቤተሰቦቻችን ዛሬ የምናስቃኛችው ፒያሳ ማህሙድ ሙዚቃ ቤት ላይ እየተገነባ የሚገኝ ሞል ነው። ይህ ሞል አራዳ ግራንድ ሞል ተብሎ የተሰየመ ሲሆን 1550 ካሬ ሜትር ላይ ያርፋል። በዚህ ሞል ውስጥ ለተለያዩ አገልግሎቶች የሚውል ለወርቅ ቤቶች፣ ለኤሌክትሮኒክስ ቤቶች፣ ለቡቲኮች፣ ለመጋረጃ ቤቶች እና ወዘተ የሚውል ይሆናል። ይህ ሞል ሁለት ቤዝመንት፣ ሰሚ ቤዝመንት ግራውንድ ፕላስ 10 ሲሆን ከሰሚ ቤዝመንት እስከ አራተኛ ፍሎር ያሉት ለንግድ ሱቆች፣ ከአምስተኛ እስከ ሰባተኛ ፍሎር ያሉት ለቢሮዎች እንዲሁም ከስምንተኛ እስከ አስረኛ ፍሎር ደግሞ ለመኖሪያ አፓርትመንት ተደርጎ እየተገነባ ይገኛል። በካሬ አማራጭም ከ17 ካሬ እስከ 145 ካሬ አማራጮች ሲኖሩት በዋጋ ረገድም ከ130 እስከ 500 ድረስ አማራጮች አካቷል። ፒያሳ አሁን ላይ የኮሪደር ልማቱ ተጠናቅቆ አካባቢው ላይ የተለያዩ ሞሎች በመገንባት ላይ ይገኛል። ከበርካቶ ቀጥሎ ግዙፍ የሆነ የቢዝነስ ሴንተር ይሆናል ተብሎ እየተጠበቀ የሚገኘው ፒያሳ ላይ የሱቅ ባለቤት መሆን እጅግ ትርፋማ የኢንቨስትመንት ውሳኔ ነው። ክቡራት እና ክቡራን የዩቲዩብ ፔጁን ሰብስክራይብ በማድረግ በየእለቱ የምንለቃቸውን የቤት እንዲሁም የሱቅ መረጃ ይከታተሉ። ለበለጠ መረጃ በ0922 63 29 46 ይደውሉልን።